አሜሪካ ውስጥ የሚገኝ ቤተ ክርስቲያን ግራ አጋቢ ነገራቶች መፈጠር ይጀምራሉ። በመጀመሪያ ላይ አስተዳደሮቹ እዛም የሚመጡት ህጻናቶች ፕራንክ እየሰሩ ነው ብሎ ይገምታሉ። ነገር ግን ከአስተዳደሮች ውስጥ አንዱ ነገሩ ምንም ሊዋጠለት ስላልቻለ በራሱ ምርመራ ማድረግ ይጀምራል። በምርመራው ሰዓትም በፍጥነት መፍትሄ ካላገኙለት ትልቅ ችግር ውስጥ እንደሚከታቸው ይረዳል። በዛሬውን ቪዲዮ ይሄ ሰውዬ ሚስጥሩን ሲፈታም እንዳጋጠመው አብረን እንመለከታለን። እስከዛ ድረስ እስከ ፍጻሜ ድረስ ከኔ ጋር ቆዩ በ1982 አንድ ጠዋት ላይ የ42 ዓመት ጎልማሳ የሆነው ሳምድራሽ ሜንፊስ በሚሰኘው የአሜሪካ ከተማ ውስጥ የአንድ ቤተ ክርስቲያን አስተዳደር ሲሆን ያን ቀንም ቢሮ ውስጥ ተቀምጧል። ያቺ ቀን ግን እንደ ሌሎቹ ቀኖች አደለችም። ምክንያቱም ሳም እጅጉን ንዴት ውስጥ ሆኖ ከፊት ለፊቱ ያለውን ባዶ ጉድጓዳ እየተመለከተ ነው። እሱም ይሠራበት ቤተ ክርስቲያን ከሃይማኖታዊ ትምህርት ባሻገር የዓለማዊ ትምህርቶችም ይሰጣሉ። የእሱም ስራ የነበረው የትምህርት ቤቱን የአስተዳደር ስራ ስለሆነ አብዛኛውን ጊዜ ቢሮ ውስጥ ተቀምጦ ኮምፒውተር ላይ ነው ጊዜው የሚያሳልፈው። በዚህም የተነሳ በመሃል ሊርቦ ስለሚችል አንዳንድ ምግቦችን አጠገቡ ያስቀምጥና በመሀል እየበላ ነው ስራው የሚሰራው። አብዛኛውን ጊዜም በጎድጓዳ ሳህን ውስጥ ኦቾሎኒ ያስቀምጥና በስራው መሃል ላይ ይበላል። ሁሌም ቢሆን ማታ ላይ በዚህ ጎድጓዳ ሳህን ውስጥ ኦቾሎኒዎቹን ሞልቶ ለነገ ያዘጋጃቸዋል። የአንገን ጠዋት ላይ ግን ሲመጣ ሳህን ውስጥ አንዲትም ነገር አልነበረችም። ግራ እየተጋባም፣ እኔ ከትናንትና በኋላ ቁልፌን የወጣሁት ታዲያ ማን የበላው እያለ ጥያቄ ውስጥ ገብቷል። ከትንሽ ደቂቃዎችም በኋላ ግቢ ውስጥ የሚገኘው ማዕድ ቤት ውስጥ በመግባት ያለፈው አልፏል ብሎ አዲስ ኦቾሎኔዎችን ለመውሰድ ገብቷል። እዛም አድ ቤቱ ሲገባ የግቢው ምግብ አብሳይ ስራዎቹን እየሰራ ነበር። ሳመም ፍሪጁን ሲከፍተው የሚፈልገውን ኦቾሎኔ ሙሉ በሙሉ ያጠዋል። እሱም ብቻ ሳይሆን ትላንትናና ከዛ በፊት በነበሩ ቀናቶች ውስጥ ያሉት ምግቦች እንዳለ በሚባል መልኩ ጠፍተዋል። ግራ የተጋባውም ሳም ወደ ምግብ አብሳዩ እየዞረ ትላንትና ፕሮግራም ነበር? እንዲህ ብሎ ይጠይቀዋል። ምግብ አብሳዩም ስራውን እየሰራ ስለነበር ይህንን ሲሰማ የሚሠራ ሁኔታውና እንኳንም ይህን ነገር አነሳው፣ እኔም ካለፈው ወር ጀምሮ ከምግብ ማከማቻውና ከፍሪጁ ሁል ጊዜ ምግብ ሲጠፋ አመለከታለሁ። ምግብ አብሳዩን በመቀጠል፣ መጀመሪያ አካባቢ ትናንሽ ምግቦች ነበር የሚጠፉት፣ ያለፉት ሳምንታት ግን ብዛት ያለው ምግብ እየጠፋ ነው። እሱም ብቻ ሳይሆን ምናልባት የትምህርት ቤቱ ተማሪዎች ፍሪጅ ውስጥ ምግብ መቀመጡን ሲያውቁ ተደብቀው ምግብ እየወሰዱ ነው ብዬ ስላሰብኩኝ ፍሪጁ እንዳይከፍቱት በጋን ቆልፌ መውጣት ጀምር ያለው፣ ነገር ግን ትላንትና እንኳን እዚኛው ፍሪጅ ውስጥ ሥጋ አስቀምጬ ነበር ዛሬ ጠዋት ግን ከፍቼ ስመለከት ያስቀመጥኩት ስጋ ጠፍቷል። እንደውም ላሳይህ ብሎ ለሳም ከፍቶ ያሳየዋል። ለአስተዳደሮቹም የተፈጠረውን ነገር ብነግራቸውም እነሱም ግራ ከመጋባት ውጪ ነገሩን ከቁም ነገር ሊቆጥሩት አልቻሉም እያለ ይነግረዋል። በዚህም ጊዜ የሳም ጭንቅላት ውስጥ ሁለት ነገር ብቻ ነው ያለው። አንደኛው ያለምንም ምግብ ሥራውን ይቀጥላል። ሁለተኛው ደግሞ ተማሪዎች የፍሪጁን ቁልፍ አውቀው ሰው በማይኖርበት ሰዓት ላይ ከፍቶ ምግብ እየወሰዱ እንደሆነም ይረዳል። በነገሩም የተናደደው ሳም ለአብሳዩ እኔም ለአስተዳደሮች ሄጄ ይናገራለሁ፣ እስከዛ ደግሞ የፍሪጁን ጋን እናስቀይረዋለን ብሎ ነግሮት ይወጣል። ከትንሽ ቀናቶችም በኋላ ሳም ግቢ ውስጥ ወደሚገኘው ቤተክርስቲያን በኮሪደሮቹ አድርጎ እየሄደ ይገኛል። የፍሪጁንም ጋን ካስቀየረ በኋላ ችግሩ የተፈታ ይመስላል። በአጭሩ ሁሉም ወደ ተለመደው ነገር ተመልሷል። በኮሪደሮቹም እያለፈ እያለ ማዕድ ቤቱ ክፍት ነበር። ማዕድ ቤት ውስጥ ያለው ማብሳይ ሳምን ሲያልፍ ሲመለከተው እየጠራ ና የሆን ነገር ላሳየህ ብሎ ሐሳቡን ይሰርቀዋል። ሳምም ማዕድ ቤት ውስጥ ከገባ በኋላ አብሳዩ ፍሪጁ ጋር ቆሟል። ፍሪጁንም ይከፍተውና በእጁ እየጠቆመ አሁንም ማሳየህ ቦታ ላይ ለስላሳ መጠጦች መኖር ነበረባቸው። ይህንንም የሰማው ሳም እጅጉን ግራ ይገባል። እንዴት ነው ቁልፎችን ሁላ ቀይረን ይሄ ነገር ሊፈጠር የሚችለው እያሉ ሁለቱም ራሳቸውን እየጠየቁ ነው። እሱም በመቀጠል ምግብ አብሳይ ለሳም ይህንንም ብቻ አይደለም ነግረህ ሁል ጊዜም ቢሆን ምግቦቼን ሰርቼ ከጨረስኩኝና ወደ ቤት በምመለስበት ሰዓት ላይ ማብሳያ ልብሴና ጫማዬን ተመሳሳይ ቦታ ላይ ነው ማስቀምጠው። ጠዋት ላይ ስመጣ ግን አሁን ላይ ጫማዬና ልብሶቼ የተለያዩ ቦታዎች ላይ ተቀምጦ አገኛቸዋለሁ። ኢባኑ እንዳልል ደግሞ ከምግቦቹ ውጭ ምንም የሚጎል ነገር የለም። የሆነ ሰው ነገር እየፈለገኝ ይመስለኛል። ምንም አይነት ምክንያታዊ የሆነ መልስ ያስገኝለት አልቻልኩም። ይሄ ሰውዬ የኔ ልብስና ጫማ የተለያየ ቦታ ላይ ማስቀመጡ ምን ይጠቅመዋል? እያልኩኝ ራሴን እየጠየቅኩኝ ነው ብለው ለሳም ይነግረዋል። ግራ የተጋባውም ሳም ለመግባብ ሳይው አሁንም ቢውን ለአስተዳደር ሪፖርት መጻፍ አለብኝ ብሎ ወደ ቢሮ ይገባል። ሪፖርቱንም ለመጻፍ ወደ ዴስኩ ሲቀመጥ ትላንትና ማታ ላይ ያልነበረ ነገር ይመለከታል። እዛ ጠረጴዛ ላይ የተቀመጠው ሶፍት ሲሆን ሶፍቱ ላይም ግራም ያጋባ በፍጥነትና በተዘበራረቀ መልኩ ጽሑፎች ተጽፈውበታል። ጽሑፉንም አንብቦ እንደጨረሰ እጅጉን ሀዘን ውስጥ እንዲገባ አድርገዋል። ምንድን ነው የተጻፈው ካላችሁ እዛ አካባቢ ላይ በቅርቡ አንዲት ሌዝሊ ጋቴስ የተሰኘች የ15 ዓመት ልጅ ቤቷ ውስጥ ተቀምጣ እያለች ታግታ እንደተገደለች ይታወቃል። የዚችም ሴት ጉዳይ በመንደር ውስጥ እጅጉኑ አነጋጋሪ ወሬ ሆኖ ነበር። እዛ ጽሑፍ ስለም የተጻፈው ነገር አሁን ሳም ያለበት ቤተ ክርስቲያን ጣሪያ ውስጥ ስለዚህ የግድያ ወንጀል የተለየ አረዳድን የሚሰጥ ሚስጥር እንደሚገኝ ሶፍቱ ላይ ተጽፎ ይገኛል። አመም በመጀመሪያ ይህንን በሚያነብበት ሰዓት ያለፈው ወር ምግቦችን ሲሰርጡ የነበሩት ልጆች ብለው ብለው ደግሞ አሁን የሚያስጠላ ፕራንክ ሰሩ፣ እንዲ እያለ በሁኔታው ማዘንና ንዴት ውስጥ ነው ያለው። ምንም እንኳን ከላይ ሲታይ ነገሩ ፕራንክ ቢመስልም እውነት ሆኖ ግን ቢገኝ ምናልባት ፖሊሶችን ያግዛል ብሎ ስላሰበ ብዙም ሳይቆይ ሪፖርት ያደርጋል። የዛኑ ቀንም ፖሊሶች ወደ ቤተ ክርስቲያኑ ይመጡና የተባለው ቦታ ማለትም ጣሪያ ውስጥ በመግባት መፈተሽ ይጀምራሉ። ነገር ግን ምንም አይነት ከሌዝሊ ጋቴስ ጋር የሚገናኝ ነገር ሊያገኙ አልቻሉም። ፖሊሶቹም ቢሆን መጀመሪያ ያሰብከው ልክ ሳይሆን አይቀርም፣ ማለትም ፕራንክ ነው ብለን እናስባለን፣ ነገር ግን የተለየ ነገር አሁንም ካገኘህ እኛም መጥራት እንዳታቆም ብለው ተሰናብተው ትሄዳሉ። ሳምም ቢሮ ውስጥ ተቀምጦ ምን ባረግ ይሻልኛል እያለ ሀሳብ ውስጥ ገብቷል። ለቀጣዮቹ ሁለት ሳምንታትም ምግቦች እንዳለፉት ሳምንታት መጥፋት ጀምረዋል። ምግብ አብሳይም ልብሱና ጫማዎቹን የተለያየ ቦታ ማግኘቱንም ቀጥሏል። እሱም ብቻ ሳይሆን ሶፍቶችን፣ የተለያዩ ወረቀቶች ላይም መጀመሪያ ሳም እንደደረሰው የተለያዩ መልእክቶች ለሌሎችም አስተዳደሮች መድረስ ይጀምራል። እነሱም ቢሆን ሳም መጀመሪያ እንዳሰበው ያለምንም ጥርጥር ይሄ በተማሪዎች እየተሰራ ያለ ፕራንክ ነው ብለው ነገሩን ችላ ብለውታል። ሳም ግን አሁን የሚያየው ነገር ምንም አይነት ፕራንክ ሊመስለው አልቻለም። ለጊዜያቶችም የታገሰው ሳም ይህን ነገር መፍትሄ ካላገኘለት በምንም ታዕምር አላቆምም ብለው ቆርጦ እንዲነሳ ያደርገው ነገር የሆነ ቀን እሁድ ላይ እሱና ቤተሰቦቹ ግቢ ውስጥ የሚገኘው ቤተክርስቲያን ውስጥ ተቀምጠው እየታደሙ ነበር። የሳምም ትንሽዬ ልጁ አንድ መጽሐፍ ቅዱስ ያነሳና በሚከፍተው ሰዓት ላይ መጀመሪያ ላለፉት ሳምንታቶች ሳም ሲደርሱ የነበረ አይነት ወረቀት ሲወድቅ ይመለከታል። የእሱም ልጅ ቢሆን ወረቀቱን ከፍቶ ሲያነበው ከሌዝሊ ጋቴስ ጋር የተገናኘ መሆኑን ሲረዳና ልጁን መፍራቱን ሲያይ ሳም እጅጉን ይናደዳል። ምክንያቱም እኛ ትላልቆች ይህን ነገር ብናነብ ችግር የለውም። ይህ ነገር ግን ፕራንክ ከሆነና ሕፃናቶች ላይ መደረግ ከጀመረ ለአእምሯቸውም ጤንነት ጥሩ አይደለም። እንዴት ቢዳፈሩን ነው ብሎ ንዴት ውስጥ ይገባና ለአንዴና ለመጨረሻ ጊዜ ሚስጥሩን ለመፍታት ይነሳል ነገሩንም ለመፈጸም እዛ ቤተ ክርስቲያን ውስጥ የሚሰሩ ሰራተኞችን በሙሉ ይሰበስባቸውና ያንን ማታ ሁላችንም ተደብቀን የሚፈጠረውን በአይኑ በብረታችን መመልከት ይኖርብናል ብሎ ይነግራቸዋል አሁን ከምሽቱ አራት ሰዓት ሆኗል ሳምና እዛ የሚሰሩ ሰራተኞች ምግቦች የሚጠፉበትና እነዚህም ጽሑፎች የሚቀመጡበት ጋር ቦታ ቦታቸውን ይዘው ተደብቀው ይገኛሉ መጀመሪያ ላይ ምንም አይነት ነገር እየተፈጠር አልነበረም ከሳም ውጭ ያሉትም ድብርት ውስጥ ገብተዋል። እነሱ ውስጥም አንዱ መቀመጥ ስለሰለቸው በእግሩ እየተንቀሳቀሰ እስኪ ሁኔታውን ልቃኝ ብሎ ተነጠሎ እግሩ ወደ መረቡ መራመድ ይጀምራል። በኮሪደሮቹ ላይም እየተራመደ ምንም አይነት የተለየ ነገር ሊያገኝ አልቻለም። ወደ ምግብ ማከማቻ አካባቢም ሲሄድ የሆነ የሚንቀሳቀስ ነገር መስማት ይጀምራል። መጀመሪያ ላይ ከሱ ጋር አብረው ለመጠበቅ የተቀመጡ ሰዎች ውስጥ አንዱ መስሎት ነበር። በልብ ልብ ብሎ ሲመለከት ከማድ ቤቱ መብራት ብርሃን ሲወጣ ያያል። ለራሱም ምናልባትም ይህንን ጉዳይ ሚስጥሩን ሳልፈታ ልቀርም እያለ እየሮጠ ወደ ማዕድ ቤቱ ይሄዳል። ልክ በሩ ጋር ደርሶም ወደ ውስጥ በሚያይበት ጊዜ ከፊት ለፊቱ ቆሞ ያለውን ነገር ማመን ያቅተዋል። በዛጅ ቅጽበትም እዛ መንደር ውስጥ የሚኖር ሁሉም ሰው ስለ ሌዝሊ ጋትስ ጉዳይ ሙሉ በሙሉ ስህተት ውስጥ ነበሩ። በእርግጥ ከቤቷ መታገቷ ምንም አይነት ስህተት የለውም። ነገር ግን ያገታት ሰውዬ አልገደላትም። ዜናም ሆነ ፖሊስም እንደተገደለች ነበር ለመንደር ውስጥ ቢያወራው። በተቃራኒው ግን ያገታት ሰውዬ የ42 ዓመቱ ኤርነስት ስተብልፊልድ እገታውን ከጨረሰ በኋላ ወደዚህ ቤተ ክርስቲያን በመምጣት ጣሪያ ውስጥ ይገባና ሌዝሊን ለ119 ቀናት አስሮ አግቶ ያስቀምጣታል። በእነዛ ሁላ ቀናቶች ውስጥም እርነስት ጩቤ ለ24 ሰዓት ሙሉ እየያዘ ከተንቀሳቀስ ገልሻለሁ እያለ ያስፈራራት ነበር። ለቤተሰቦችሽም ብሩን ካመጡ በኋላ በነፃ ለቅሻለሁ ከዛ ውጪ ግን ለማምለጥ ከሞከርሽ ለምንም ጥርጥር ወጋ ግቼ እገልሻለሁ ብሎ ያስፈራራት ነበር። ቀናቶች በሄዱ ቁጥር ግን ምንም አይነት ገንዘብ እንዳልመጣ ስታውቅና እርነስተም ብሩ እንደማያገኝ ስትረዳ እሷን ከመግደል ወደ ኋላ እንደማይልም ታውቃለች። እዛ ቤተ ክርስቲያን ውስጥም የሚሰሩ ሰዎች ማታ ላይ ስራቸውን ሰርተው ሲወጡ እነሱ ከጣሪያው ውስጥ ስለሆኑ ሁሉንም የሚወራውን ነገር ይሰማሉ። የፍሪጁን ጋን ሲቀየር በጣሪያው ቀዳዶች ስለሚመለከቱና ቁልፎቹ የሚቀመጡበትን ቦታ ስለሚያውቁ ሰው ሲወጣ ቁልፎቹን እያወጡ ምግቦችን ይሰርቁ ነበር። የእሷም ሀሳብ የነበረው ምግቦቹ በምትወስድበት ጊዜ ለሁለት ሰው ሳይሆን ለብዙ ሰው እንዲሆን አድርጋ ነበር የምትወስደው። እንደዚህ የምታደርግበት ምክንያት እዛ ውስጥ የሚሰሩ ሰዎች በብዛት ከተወሰደ ያሁላ ምግብ የጠፋ ብለው ጥያቄ እንዲጫርባቸው ነበር። የምግባብ ሳይሆንም ልብስና ጫማዎች የምታንቀሳቅሰው ግራሚ አጋባ ነገር እዛ ቤተ ክርስቲያን ውስጥ እየተፈጠረ እንደሆነና ልብ ብለውም መፍትሔ እንዲፈልጉለት ስለፈለገች ነው። የጻፈቻቸውም ጽሁፎች አጋቿ እርነስት ትንሽ ሰከንዶች እሱ በማያይበት ቦታ ላይ በፍጥነት የተጻፉና በሷም ነው የተጻፉት። ከጽሁፎቹ ውስጥ እኔ ሌዝሊ ነኝ የሞተችው የተባለችው ጣሪያ ውስጥ ነኝ እያለች ትነግራቸዋለች። ለዛም ነው ሳም እንደዚህ አይነት ነገር ሲያነብ እንዴት ሰው በሞተ ሰው ይቀልዳል እያለ ንዴት ውስጥ ሊገባ የቻለው። ፖሊሶቹም ጣሪያ ውስጥ ገብተው በሚፈተሹበት ጊዜ እርነስት እና እሷ ብቻ የሚያውቁት ሌላ ጠባብ መግቢያ ስላለ እዛ ውስጥ ነበር የተደበቁት። ለዛም ነው ያን ማታሬ ከሳም ጋር የነበረው ሰውዬ ወደ ማዕድ ቤቱ ሄዶ ሲመለከት ያየው የ15 ዓመቷ ልጅ ሌዝሊ ጋቴስን ነበር። እርነስትም ከኋላ የነበረ ሲሆን ሌዝሊም ያላት ብቸኛ እድል ስለሆነ እየሮጠች የቤተ ክርስቲያኑ ሰራተኛ ጋር ትሄዳለች። ይህንንም በሚያይበት ጊዜ ኤርነስት እየሮጠ ለማምለጥ ይሞክራል። ብዙም ሳይቆይ ግን በቁጥጥር ስር እንዲውል ይደረጋል። በወንጀሉም ጥፋተኛውኑ ስለተገኘ ለዓመታት እስር ቤት ውስጥ እንዲገባ ይደረጋል። ሌዝሊ በበኩሏ ደግሞ ከአጋቿ በጀግንነት ልታመልጥ ስለቻለች በከተማዋና በመንደሯ እየተወደሰች ትምህርቷንም ተምራ ጠበቃ ትሆንና የልጆች እገታና ብዝበዛ ላይ የቦርድ አመራር ውስጥ ስራ በመያዝ እሷ ያጋጠማትን ሌሎችም ልጆች እንዳያጋጥማቸው ስራዋን ትሰራለች።